እንዴ ደውሎ በቃ ከማያቆሙ ሰዎች እንዴት እንደሚያባሳጭኝ፣ በጣም ነው የሚያባሳጭ።

ደግሞ ኢት ማበራለሁ ደህና ናቸው። እንኳን እንደምን መጣችሁ የእኔ ውዶች፣ ማሮቼ ውዶቼ። ሽራ አድርጉ እስኪ፣ ሽራ አድርጉ ጎበዞች። በላይክ በላይክ። እንተዋወቅ፣ ምን ችግር አለው? እንተዋወቅ። የእኔ ውድ ጓደኞች ጋስት፣ ሼር አድርገላቸው። የእሷ ሴትዮ በቃ መደወል አታቆመም ወይ? ፈጣሮ ትግስቱን ስጠኝ። ትግስቱን ስጠኝ። አሌይኩም ሰላም፣ ደህና ናችሁ? እንዴት ናችሁ? ቻናሏ ተሰርቋል ተሰርቋል። በቃ በላይ ቀቢኝ፣ ማርዬ፣ ሰዓት እያነሳባት ነው፣ ቀለም። እንደው እንደዚሁ እስኪ ተደማመሩ፣ በእግዚአብሔር እንደዚሁ ተደማመሩ። ሰዓቷን ምንም በቃ ይኸው፣ ስንት ዓመት ከሰረች፣ ስንት ዓመት ለፋች። ሰዓቷ በጭራሽ አልጨምርም አሉ፣ ጭራሽ ዝቅ ዝቅ ዝቅ። ቀለም ነው አሉ። ምንድነው ምክንያቱ ስንል ቀለም ነው አሉ ማለት ነው። እና እኔ ውዶች ማሮቼ ውዶቼ፣ ቻናሏ በቃ ተዘርፏል፣ ተዘርፏል፣ የምር ተዘርፏል። ድምፅ ከሆናቸው አስመልሱላት እስቲ ላይክ አድርጉ። በላይክ ከገቡ እኔ እንደሆንኩ እያነሳሁላት አይደለም። ሴትዮዋ የእሷ ሴትዮ እየደወለችብኝ ነው ማሮቼ፣ እኔ ውዶች

እስቲ መልካምነታችሁን አሳዩን። እስቲ ዛሬ እሙ ሴትዮዋ ጠርታ ትሄዳለች። እኔ እያየሁላት ነው። ቀዱኝ ቀብኝ አስበሩ ላይክ አርጉ። ላይክ በላይክ ግቡ። ስትገቡ አዲስ ቻናል ነው አዲስ ቻናል ገዝቼ ነው የኔ ቤተሰቦች ይሆናችሁ ማለት ነው። ላይክ አርጉ ላይክ ላይክ። እስቲ መልካምነታችሁን አሳዩ የሙ ቤተሰቦች የት አላችሁ? ነይ ቁጭ በይ ነይ

ዳብል ታብ አርጉ፣ እስቲ ደብልታ ዳብል ታብ ናላችሁ። የሙ ቤተሰቦች ከዚህ በኋላ ቻናሏ የለም፣ ተዘርፏል። እት ሙያ የለችም፣ ተሰረቀችከው። ቻናሉ ተዘርፏል።

ሳሴ አይመስለኝም ግን ሴትዮ ብትሆን በስም ነው የምትይዘው የምትይዘው። እኔ ቤተሰቦች አዲስ ቻናል ገዝቻለሁም

ደንብ እያለው እንኳን ደህና መጣችሁ። በላይክ በላይ በላይ በላይክ ግቡ። ላይክ ላይ ላይክ አድርጊ። ፓስወርዱን እኔ ጋ ስላለ ማለት ነው፣ ሰረኳት ጓደኛዬ ነው አሳብዳት። አለው ቆይ ሰረኳት ሰረኳት ይልኝ ቼክ አርጊልኝ፣ እስቲ ቼክ አርጊልኝ። ሰዓቴ በቃ ዝም ብሎ እየቀነሰ ነው። እምቢ አለኝ ምናምን ስትል ፓስወርዱን ስሰጠኝ ወስድ ከዛን ትንሽ ላስደንግጣት ብዬ ማለት ነው አረፋቀሽ? አዎ፣ ራህማዬ ላይቭ አድርጌ ነው። በሰብ ያላደረቃችሁ ሰብ አድርጉ። ቤተሰብ ሆኖ ነው እንደማመር ክፉ እኔ ስህተትሽ አይደለሁም። ምን ችግር አለው? ምንም ምንም ቆ ሌላ ዜቃ አይደለውም እም አንቺ ታናሽ ደግሞ ሌሎቹ አያነሱ። ሁሉም ሰው አስተሳሰቡ አንድ አይደለም። ሰብስክራይብ እኮ አይከፈልበትም። አይ ምንም አይደረግበትም፣ ዋጋ አይከፈልበትም። በቃ አንዴ አንዴ ጋር ትሽቻ አንዴ ለካ ነው በቃ ድጋሜ ለማጥቆር ሁለት ነጥብ በቃ አያለፋ የጉልበት ስራ የለውም። ምን አይሉ የእኔ ቤተሰቦች ሰቦች የት ይደውሉ ቃል በዚህ አጋጣሚ ማለት ነው። ለምን የራስሽ ስራ አንሷ? ብዙ ለፍታበታለች እና ትልፋበት ታያት ትልፋ አበት እንጃ፣ ተገኝቶ ነው ለምን ሰው ታምናለች? ሰው አምና ለምን ትሰጣለች ፓስዋርድ የላከችልኝን ላሳየ፣ ግን ደግሞ በሰርቆኝ ስና ላሳያችሁ ነበረ አፍ ምልጦ ላሳያችሁ ብሰርቆኝስ ሰርቄ ነው እኮ ሪካማጌ ሰርቄያት ነው። ም ነው በውስጣ አወራችሽ እንዴ? ላይክ አድርጉ፣ ሰብስክራይብ አድርጉ። ውስጥ ሰብስክራይብ ያላደረጋችሁ ሰብ አድርጉ፣ አይከፈልበትም። እሙዬ ደህና ነሽ? አልረዲ እናንተ ቤተሰብ ናችሁ። ቀለም ተቀብታችኋል። አሁን ቀለም እንዴት እንደሚነሳ ቆይ አነሳለሁ። ሰብስክራይብ አነሳለሁ አላልሽኝም? ቀድሜ አለሁልህ። አሰላሙ አሌይኩም ሰላሙ አሌኩም። ሰላም እንዲ ናችሁ ደህና ናችሁ ወይ? ሁሉ ሰላም እንኳን ደህና መጣችሁ ቤተሰብ። ሰብ ያላደረጋችሁ ሰብ አድርጉ። ጎበዞች በርቱ፣ አብረን ተያይዘን ወደ ላይ። እኔም ዩቱብ አለኝ፣ በቃ እኔም ዩቱብ አለኝ። ሁላችንም ተያይዘን እናድጋለን። የኔን ቻናል ላሳያችሁ፣ የኔን ዩቱብ ላሳያችሁ። ቆይ ካሜራ ላዞር እና ወደዛ አድርጌ አቁሜ ላሳያችሁ። የኔሳ ማለት የእሙ ጓደኛ የቅርብ ጓደኛዋ የቅርብ ወዳጇ ናት። ይቺ ልጅ ማለት ኦኬ። አያቸው እኔም እደምራችኋለሁ የእሷ ቤተሰቦች እኔም ደግሞ እዩላትና ከዚህ ሀገር እንገላገል፣ ከስደት ወደ ሀገራችን እንግባ። ርጋይስ ታብታብ አርጉ፣ ታብታብታብ መሃል መሃሉን እንኩት፣ እንደዚህ ደብል እንትን ማለት ነው።

ቀለም አትቀባቡ ውዶቼ ቀለም ቀለም ማለት ነው አትቀባቡ፣ ቀለም ነው። ሰዓት የሚያነሳው የጠየቅ። እኔ እኮ ቀለም ትቻለሁ። ሙን ተይ ቀለም አትቀቢ ስላት አሰማማ ያስችላትም እሷ አራ በጭራሽ። እንዳያስጠላችሁ ለምንድን ነው ዩቱብ አስጠላኝም፣ ትቼዋለሁ። ቡዳ በላይ መሳ በጣም ነው ያስጠላኝ ዩቱብ። በዛ ሰዓት ምንም የለውም፣ ተስፋት ትቁረጡ። ዩቱብ እኮ ዋጋ ያስከፍላል። በኋላ ግን ስታገኙበት ነው ደስ የሚላችሁ፣ ሲከፈላችሁ፣ ለፍታችሁ። ደግሞ ማንም ሰው የልፋቱን ውጤት ያገኛል። የምር በስፋት ቆረጦ ይሄ ይሄ ቻናል ስንት ዓመት የመሰላችሁ? ከሶስት ዓመት በላይ ሆኖኛል። ግን አሁን እግዚአብሔር ይመስገን አሁን አሁን ነው በቃ። አሁን ቪው ራሱ ላይብ ስገባ ቪው ራሱ ማለት ነው የምር በጣም ጨምሮልኛል። እስከ ሀያ ሺ ምናምን ላይብ ስገባ ማለት ነው በብቻ አለው አሁን። ላይብ ዛሬ ራሱ ጠዋት የገባሁት ላይብ በጣም ነው ይታየልኝ። ወደ ብዙ ሰው ነበረ ራሱ ዩቱብ ይሸርትላቸዋል። ተስፋ እንዳያቆርጡ

ላይ ሰላም ሰላም ብለናል ልጆች ሰላም እንኳን ደህና መጣችሁ በላይክ ዝቡ ስግቡ በላይክ ሰብስክራይብ ያላደረጋችሁ ደግሞ ሰብ አድርጉ እኔም እመልሳለሁ ኮሜንት ጻፉልኝ የመጀመሪያ ቪዲዮ ላይ እሺ የመጀመሪያ ቪዲዮ ላይ ኮሜንት ጻፉ እኔ እመልሳለሁ።

ሰብስክራይብ ላይ ካድርጉ በላይዶች የእኔ ማሮች፣ የእኔ ማሮች፣ የእኔ መልካሞች እኔ የምመልሳለሁ። የመጀመሪያ ቪዲዮ ላይ ኮሜንት ጻፉልኝ። እሺ፣ ቆየው ከአደረጉሽ እንደዚያ ከቆየሽማ እሙም አድርጋላቸው። እሙ ደግሞ ቶሎ ቶሎ ነው የምትመልሰው የምትመልሶው እኔ የምልሽ ቪዲዮ የሰው ቪዲዮ ጭኜ ነበር እና፣ ሰባት መቶ ቪው ቪዲዮ አጥፋውኝ፣ ሰዓቱን እንዳለ አነሳብኝ። አሁን ወደው ስለቅ አይታይም። ምን ላክ ናማማ መጣ ውዶችዬ፣ እንዳትወጡ ፕሊዝ እንዳትወጡ። ማማ ጠርታኝ ነው። አየር ላይ ሩጭ ድርሽ ይመጣሉ። መልስ ልሽ አለሁ ስለ ህይወትዬ፣ መልስ ልሽ አለሁ። እሺ ቆይ ከፍጭ መጣ። እስቲ ያላችሁ ቃል ምራች ክላርክ ሻላችሁ። እውነት ሞቀኝ፣ ሩጭ ስለመጣው ሞቀኝ። እዚህ ጋር ሻይ ተደፍቶ ነው መሰለኝ። በጣም አስቸገሩ። እስቲ ዞር በሉ እናንተ በእናታችሁ። እኔ የምልሽ የሰው ቪዲዮ ለምን ከመጀመሪያው የሰው ቪዲዮ አትጫኑ? በእናታችሁ ላልጫናችሁ ደግሞ የሰው ቪዲዮ አትጫኑ፣ እሺ ውዶች። ከጫናችሁ ደግሞ ድሌት አታርጉ፣ ድሌት አታርጉ፣ እሺ እናንተ። ድሌት ብታርጉ በቃ። አቁመች ከሆኑ አቁማለች። ማን ነው የደወለች? ቅድም እኮ ነው የደወለች። አሁን አሁን ወጡ ነበሩ አሁን ነበሩ ወታአለው አማ መጠርታኝ ሄጂ መጣመው ንገሪኝ። ድሌት አታድርጎ እ ድሌት አታድርጎ በጭራሽ ማለት ነው ቪዲዮ እናንተ እዚህ ጋር ብትደልቶ ፊት ለፊት ቢጠፋ ጎግል ይዞታል። አንዴ ይዞታል በቃ ስለዚህ የሰው ቪዲዮ ስትጭኑ በኋላ ሞኔታይዝ ምናምን በምትሆኑበት ሰዓት የሆነ እንትን ካለባችሁ ደብዳቤ የቅርታ ደብዳቤ ማስገባት ነው፣ በቃ የቅርታ ቪዲዮ ወይም ደግሞ የቅርታ ደብዳቤ መላክ ነው እንጂ አትደልቱ። ለዩቱባችሁ አደጋ ነው እላችኋለሁ ውዶች። መደለት በጣም በጣም ያስቀጣል። ቪዲዮ አትደልቱም። የራሳችሁ ቢሆን ኖሮ የራሳችሁ ቪዲዮ ከሆነ ችግር የለውም ብትደለቱትም ማለት ነው። የራሳችሁ ከሆነ ግን የሰው ቪዲዮ ጭናችሁ ያለነሱ ፍቃድ ጭናችሁ፣ አሁን በቃ ድሌት እናድርግ ብትሉ ለእናንተ ጥሩ አይደለም። ለቻናላችሁ ቻናላችሁ ሁሉ ሊዘጋባችሁ ይችላል። ይቅርታ ሁሉ ላያደርግላችሁ ይችላል ማለት ነው። እና ውች ይሄን ይመስላል። በቃ አሁን በቃ ድኝ ልትሄድ ነው ልትሄድ ነው

እንደቀደመው እንትን እንዳልሽ ማለት ነው የምወጣው።